ሰዎች በተቃሚ ማስበው ከፍቅር ጋር ለምን ይሆን ሁሉ ነገር እንዳደረገብኝ መጠየቅ ፈልጋለሁ። ስሚ አለሽ፣ እኔ አንቺ አይደለሁም መቼም ደግሞ እንደዚህ አይነት ነገር ሊኖረን አይችልም። እሺ ገባሽ? እቺ ፍቅር የተባለ ሴጣን አምጥልጥዬ አምጥቼ ዋጓን ነው መሰለኝ። ሊዲ አፍሽን ዝጊ፣ ያለበለዚያ ግን ያለበለዚያ ግን ምን? አዴላ ቢን ያለችው? አዎ ምን ያርበተብታል? እንደውም ቤት ውስጥ በጣም ነው የሚጨንቀው። ይዛችሁ የሚውጡ እና ፈታ እንበል ምስርኪ ነው ስልኪን ደግሞ ቁጭ አድርጌ እንዴ፣ አንቺ ስልኪን፣ ቆይ ደግሞ ለምንድን ነው ሲያምሽ ተመልሰሽ መተሽ ያልነገርሽ፣ ክፈችልኝ። አንቺ ተረገምሽ፣ አንዴ ብቻ ከዚህ ልምጣ ሁሉን ነገር ሽን ጉድሽን ዘግዝኬ ነው። ወንድ ልጅ አይደል እንዴ? ሁለቱ አደይ ከታገተችበት ተለቃ አሁን ኤላ ቤት ትገኛለች። አደይን ስታስቃያትና ብዙ ፈተና ስታሳያት የቆየችው ፍቅር ዛሬ ዋጋውን አግኝታለች። ፍቅር ዴቪድን ሰርፕራይዝ አድርጋለሁ ብላ ራሷ ሰርፕራይዝ ሆናለች። በሚያስገርም ሁኔታ ያቀረበችውን የፍቅር ጥያቄ የስድብ አጸፋ መልሶላታል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት ባለም ዳርቻ ሰላማችሁ ይዛ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። አደይ ንጉሥን ጾታዊ ትንኮሳ ያደርስብኛል በማለት በጣም ፈርተዋለች። ንጉሥ ግን ያላስብኩትን አታሳስቢኝ፣ እስከፈለግሽበት ድረስ መቆየት ትቻያለሽ እያላት ነው ዲያ ወደ ኤላ ቤት በመሄድ ተነስታ የተለመደውን ጭፈራ እየጨፈረችለት ነው። ኤላ አንቺን የገባት አድሎ በቃ አይደብረውም እንዲህ ታዝናኘዋለሽ እያላት ነበረ። እንደዛ ካልክ ለምን አታገባኝም አለችው። ኤላም ለስንት ዓመት የተለየዋት ፍቅረኛ የመታለች አሁንማ የራሴው የሆነ ህይወት አለኝ ግን አንቺ የምታስፈልጊበት ቦታ አለ። በቃ እንደዚህ ሲደብረኝና ሲጨንቀኝ ታዝናኝኛለሽ እንደውም ሌላ ተጨማሪ ሙዚቃ እንድትዘፍንለት እየጠየቃት ነበረ። ሂዱም ከላ ያላትን ፍቅር በሙዚቃው ለመግለጽ እየፈለገች ነበረ። ይህን ሙዚቃ ቀይሪ በማለት ሌላ ሙዚቃ እንድትዘፍንለት ያደርጋታል። ባደይ ወጥቶ መቅረት በጣም ተጨናንቋል። ለአንዲት ሰራተኛ ርዕሳችን ልትሆን አይገባም። ይልቁንስን እናንተ ለምን ጥሩ ጊዜ አናሳልፈም እያለች ነው ፍቅር። አደይ ተራ ሰራተኛ እንዳልሆነች አንቺም እኔም ሁላችንም ጠንቅቀን እናውቃለን፣ በማለት ፍቅርን እያበሳጫት ነበር። ፍቅርም ለምን እሷን ረስተን ግን ጥሩ የፍቅር ጊዜ አናሳልፍም? ሊዲዮ ወሰድካት ቦታ ለምን አትወስደኝም? እያለች ነው ይለም አደይ የት እንደወደቀች ሳላውቅ ሳለውቅ ምንም ነገር ማድረግ አልፈልግም አላት። ፍቅርም አደይ ተመልሳት መጣም፣ ከዚህ በኋላ እርሳት በማለት ትነግረዋለች። ደመቀም እኔ ደግሞ በተቃራኒው ነው የማስበው፣ አደይ ትመጣና ከዚሁ እንደነበረ ኑሯችን ይቀጥላል አላት። ከንጉስ ጋር በተቀመጠችበት ፍቅር እንዴት አድርጋ አሰቃይ ታዛ ቤት እንዳስወጣቻት እያሰበች በሀሳብ ጭልጥ ብላለች። ታዲያ ንጉስም ፈታበይ ይህ ኮንደ ቤትሽ ነው ለምን ትጨናነቂያለሽ? አላት ደመቀ የትዶ ነው በማለት ትጠይቀዋለች። ፈልገዋለሁ ከፍቅር ጋር ምን እንዳደረጉብኝ ማወቅ ፈልጋለሁ። አለችው። ምን የምታውቂው ነገር አለ? ያች ፍቅር በገንዘብ ነው የገዛችው። አዴይም ምን በበድለው ነው ይህን ሁሉ የሰራብኝ? ደመቀ በሐሰት ሲመሰክር ሁሉም ቤተሰቦቹ ፊታቸውን ያዞሩብኝ፣ ምን በበድለው ይሆን ይህንን የሰራብኝ አለች። አዴይም አዴይ ለምን ይህን ሁሉ ሲደርስብሽ አትደውይልኝም ነበር አለ። አንተም ቢሆን ከጾታዊ ጓደኝነት ውጭ በወንድምነት ልትረዳኝ አትችልም። እሱ ግን ሁሉ ነገሬን ጠንቅቆ ያውቃል። ይህን እያወቀ ግን እንዴት ይጎዳኛል? አለች አደይም። ታዲያ ወዲያውኑ ደመቀ ይከሰታል። ደመቀም ይህንን ያደረግኩት ብዙ ብር ስላገኘውና አንቺ ምዛቤት እንድትወጭ በማሰብ ነው ይላታል ዛሬም ለደመቀ የተከፈለው ገንዘብ የእሷ ደሞዝ እንደሆነ ትነግረዋለች ፍቅርናት እንዴ ደሞዝ የምትከፍልሽ በማለት ይጠይቃታል አዎ ባርኮት ለእሷ ይሰጣታል እሷ ደግሞ ለእኔ ነበር የምትሰጠኝ አሁን ግን ላንተ ሰጠችህ እኔ ደሞዝ አላገኘውም አለ የዚህን ጊዜ ደመቀ ፎከረባል ማንኛውም ራሴን ስቼ ከወደኩበት ስላነሳችሁኝ አመሰግናለሁ አሁን ግን መሄድ ይኖርብኛል አለች መቀም አሁን ተመልሳ መሄጃ እንደሌላትና ከነሱ ቆይታ ነገሮችን ማስተካከል እንዳለባት እየነገራት ነበረ። ኤላም ፊቱን አዙሮብሻል ይትሄጃለሽ? አላት። ይህንን ካሰባችሁ ለዚህ አትዳርጉኝም ነበር በማለት ተነስታ ትሄዳለች። ላና ሊዱ በተቀመጡበት አደይ እንኳኩታ ወደ ውስጥ ትገባለች። አንቺ ስራ ገባሽ አልተባለም እንዴ? እንዴት መጣሽ ደግሞ መቼ ኖራሽን የምትችው? በማለት በክፉ ነገር ጠምዳታለች። አደይም ለምለማለች መስለኝ ነው በጠዋት ኔ ብላ ነበረ። እሷ ከሌለች በቃን ምን እሰራለሁ ልመለሳለች። ኤላ ችግር የለውም እሷ ነገሮችን ለማስተካከል ወደ ክፍለ ሀገር ሄዳለች። እስከምመጣ ድረስ አደይ ከአንተ ጋር ትቆየኝ ብላለች። ካልደበረሽ መቆየት ትችያለሽ። እሄዳለሁ ካልሽ መብትሽ ነው አላት። የለም እናንተን ካልደበረህ እኔማ እዚህ መቆየት ነው የምፈልገው፣ ምክንያቱም ስራ እስከምፈልግ ድረስ የት ሄዳለው አለች። ግን ይሄ ነገር አላስመማትም። ደግሞ ዛ አስተባረር እዚህ መጣች፣ ምን ልታደርግ ነው ከሌላ ጋር የምትኖሩ እያለች አሁንም እየተንጨረጨረች ትገኛለች። ላም ምን አንጨረጨረች ሊሄዱ እኔ የተጎዳውት እንኳን እንዳንቻል ተንጨረጨርኩም አላት። ታዲያ ስትናድድ ቤቱን ለቃ ወጣች። አደይ ኩሽና ገብታ ለኤላ ምግብ እያበሰለች ነው። ሁኔታዋ በጣም አስገርሞታል። የተባልሹውና አንቺ በጣም የተለያያችሁ ናችሁ። ለነገሩ ስለ አንቺ ለምለም ብዙ ነገር አጫውታኛለች። እሷም ባትነገር ኑሮ ወደዚህ ቤት እንድትረግጭ አልፈልግም ነበረ። ነገር ግን አንቺ ዝም ማለት የለብሽም፣ መብትሽን አስከብሪ። ለምለምማ መቼም ከጎኔ ናት። የእሷን ውለታ ከፍዬ አልጨርሰውም። እኔ ግን የማስበው የሰው ቤት የሰው ነው። ፍቅርን ትቼ ቢሄድ ሌላ የከፋ ያጋጥመኛል ብዬ ስለማስብ ነው፣ ትለዋለች። ኤላም መብትሽን ማስከበር አለብሽ። በዚህ ሁኔታ ዝምታሽ ሌላ መዘዝ እንዳያመጣብሽ ሲላት ነበር። ሌብ መኝታ ክፍል ደብሮት በተቀመጠበት ፍቅር የፍቅር ሰረሞኒ አዘጋጅታ ሰርፕራይዝ ልታደርገው ነው። ሸርንጉድም እያለች ነው ወደ መኝታ ክፍሉ በመግባት በሻርፖ ዓይኑን ትጨፍነዋለች። ታዲያ ሳሎን ድረስ እየመራችውም ወሰደችው። ሻርፑንም ገለጠችው። ያየው ነገር በጣም ነው ያስደነግጠው። ምን እያደረግሽ ነው? ከአንቺ ጋራ እንደዛ አይነት ጊዜ ማሳለፍ አልፈልግም አላት። ቤም አውቃለሁ እንደምትወጪኝ፣ ግን እኔ የሚሞዳት ሌላ ሴት አላት። በጣምም ጮህባት። ያንተ ለምን ምንድነው የሚያንሰኝ? ለምንድነው ጥሩ ጊዜ የማናሳልፈው? ያለች እየጨቀጨቀችው ነው። መጀመሪያ ሰው አላት። እሷም ሰው አይደለውም እንዴ በማለት ጥያቄዋን ታስከትላለች። አንቺ በሰው ስቃይ የምትደሰች ሰይጣንሽ አላት። ቤብም ከዚህ በፊትም ደጋግሞ እንደነገራትና ፍቅሯን መቀበል እንደማይችል በቆጣት ተናግሯት ትቷ ይሄዳል። ኤላ ተነስታ የመጣችውን ሊዲያም ባየችው ነገር ወንድሜን ለማሳሳት ነው ወይ ምን እያደረግሽ ነው በማለት እየሳቀችባት ነበረ። ደመቀና ንጉስም ወደ ነ ፍቅር ቤት ለመሄድ ጉዞ ጀምረዋል። ምን ልታደርግ ነው አለው። ይችን ፍቅር ዋጋዋን ነው ምሰጣት። ጭራሽ ደግሞ ያደይን ደሞዝ ኖ ለካ እየሰጠችኝ ይቺ የሰይጣን ቆራጭ እያለ እየተሳደበ ንጉስም፣ እባክ ተረጋጋ፣ አሁን ላደይ አስበህ ነው ወይስ ፍቅርን አፍቅረህ ነው በማለት ሲጠይቀው። መቀን በፍቅር ተስቦ ሳይሆን ሊበቀላት እንደሚፈልግ እየነገረው ነበር። ታዲያ እየሮጡ ነበር ወደ እነ ፍቅር ቤት ሄዱት። ፍቅርም ሰርፕራይዝ አድርጋለሁ ብላ ሰርፕራይዝ የሆነችበትን አበባ እየጠራረገች በፌስታሏ እየከተተች ነው። ዴብ ላይ ከመንጠልጠል መጀመሪያ ራስሽን አስተካከይ እያለች ሊዲያም እየሰደበቻት ነው። ታዲያ ወደ ክፍል ስትሄድ ዴብ ደብሮ ተኝቶ ነበረ። ወንድሜች ፍቅርናት አይደል ያስደበረችህ? አንቺም እንዳታስደብሪን ቀስ ብለሽ ውጭ አላት። እኔን ከዛች ቆተታም ጋር ታወዳድረኛለሁ ወይ? አለችው። የት ቆይተች ነው አላት። ከኤላ እንደቆየችና አዴ መታ እንደ ደበራት እየነገረችው ነበረ። ዴብም አዴ ያለች እንዴ በማለት ይጠይቃታል። አዎ ከኤላ ጋር ተኝታለች አለች አለችው። እንግዲያውስ ደርሼ እመጣለሁ በማለት ወደ ሆኑ ተነሳ። ኤላ ከአባቱ ስልክ ተደውሎበታል እዚህና እያለው ነው። እሺ ነገሮችን አስተካክዬ እመጣለሁ እማየን ሰላም በልልኝ በማለት ስልኩን ዘግቶታል። ኤላ ስጨናነቅ የተመለከተችው አዴም ምንድን ነው ችግሩ በማለት ትጠይቀዋለች። አባቱ ወደዚህ ና እያለ የደወለለት እንደሆነ እና ለምለምን ጥሎ መሄድ እንደከበደው እየነገራት ነበረ። ቶሎ የምትመለስ ከሆነ ለምለምን አሳምነህ ሄደ መመለስ ትችላለህ አለችው። ኤላም የአባቴ የቅድ የጓደኛውን ልጅ አግብቼ እዛ እንድኖር ስለፈለገ ነው። በዚህ ሁኔታ እንዴት አድርጌ ለምለምን ትቻት እሄዳለሁ አለ። ታዲያ ይህ ጉዳይ በጣም ከባድ ነው፣ ምክንያቱም ሴት ልጅ አንዴ ከተሰበረች ልቧ መመለሻ የለውም አለችው። አደይም እናም ለምለም ለሁለተኛ ጊዜ ትታት የምትሄድ ከሆነ ትጎዳለች አለችው። ኤላም በጣም ተጨናነቀ። ትክክል ነሽ፣ ሁለተኛ መጉዳት የለብኝም፣ ብቻ ምን እንደማደርግ ግራ ገብቶኛል እያለ ነበር ሚዲያ እንደተለመደው በር ዘግታ እየጨፈረች ነው ፍቅር ትመጣና እኔ ጨጓራዬ ተልጦ አንቺ ትደንሻለሽ እያለች ነበረ ታዲያ ተንኮላ ያልቅባትም ና ፍቅር ወደ ስልኳ ነበር ያመራች ሚዲያ ፍቅር ስትገባ ስላልሰማቻት ኮቴ የለሽም እንዴ ደግሞ ስልጌ የምልታደርግ ነው ልሰርቅ ነው አስቀምጭ እያለች እየተከራከረቻት ነው ፍቅር ግን መስሚ አጥጥ ነው ስልኳንም ወሰደችባት በሩንም ቆለፈችባት እረ ክፈችልን እያለች መደብደቡን ተያይዘዋለች እስኪ እንተያያለን እያለች ስልኳንም በሩንም ቆልፋ ምንም አይነት አድራሻ እንዳይኖራት አድርጋ ክፍል ውስጥ ዘግታ ታስቀምጣታለች። አስቀምጣታለች። አደይ ሊጠይቅ ወደ እነ ኤላ ቤት ሄዷል። ኤላም እንዴት መጣህ እያለው ነው። ሊዲያ አደይ መታለች ብላ ስለነገረችኝ እሷ ልጠይቅ ነው የመጣሁት አለው። ኤላም ኩሽና ምግብ እያበሰለች እንደሆነም ይነግረዋል። በቃ ሂድ በማለት ወደ አደይ ይሄዳል። ታዲያ ኤላም እኔም ብሎማ ማን ይመጣል አለ። ዴም ከኩሽናዋ ጋር ሽንኩርት ከተፋ ላይ ናት። ዴብ ዝም ብለው ሲጠባብቃት ከቆየ በኋላ አዴ ብሎ ይጠራታል። ድንገት የተመለከተችው ዴብን እንዴት መጣህ በማለት ትጠይቀዋለች። ናፍቀሽን የመጣሁት አላት። ዴብ ም እንዴት ትተሽኝ ትመጫለሽ እዚህ አላት። ትናንትና ራሴን ስቺ ወድቄ መንገድ ላይ ደመቀና ንጉሥ ነው ያነሱ። ዴብም ቆይ እነሱ ጋር ደግሞ ምን ትሰሪያለሽ? ስልክሽ ብደውልልሽ አይሰራም ነበረ ድርጌ ተበላሽቷል። አንተም ቢሆን ሰክረህ ነበር። እንደዛ ባይሆን ኖሮ ንጉስ እጅ አልወድቅም ነበር አለችው። ንጉስ ምንም አላደረገሽም አለ ። አደይም ራሷን ስታ ስለወደቀች ሊረዷት እንዳነሷት እየነገረችው ነው። ይቅርታ አደይ ብቻ ሽልተውሽ አይገባም ነበረ። አደይም ባንተና በባርኮት ምን ይፈረዳል? ነገሩን አወሳስቦት እኮ ነው ከባድ የሆነው አለችው። ር ከደመቀ ስልክ ተደውሎባታል። ምን ፈለግ ብር ተሰጠ አይደል እንዴ እያለች ነው ኤላ በጣም ደብሮኛል። ለምን እንደዚህ ተሰባስብን ሳለ ወጥተን ፈጣ ብለን አንመጣም? አለው አዴ ግን እኔ ስራ መፈለግ አለብኝ። እንደዛ አይነት ነገር የምትወደው ሊዲያ ናት። ከእሷ ጋር መሄድ ትችላላችሁ። ፍቃዷ ደብም እንድትርቅበት ስለማይፈልግ ለምን ደላላ ቦታ ትሄጃለሽ? ከእኛ ጋር ለምን አትኖሪም? እያለ ነው። ኤላም እንደዚሁ ባርኮትና እናቱ ከእነሱ እንድትወጭ አይፈልጉም። ዴቨም እንደዚሁ እባክሽን አደይት ተሸኛት ሂጅ ሊዱና ፍቅር ወደ ጎንታቸው አንድ የጸባያቸው ለምደሸዋል እያላት ነው። ሊዲያ አብራቸው እንድትወጣ ስልክ እየደወሉላት ነው። ስልኩ ያለው ግን ከፍቅር ነው። ሊዲያ በር ስለተቆለፈባት አሁንም እየደበደበች ትገኛለች። እህቱም ፈልጎ የደወለው ዴቨም ስልኳን የያዘችው ፍቅር ናት። ታዲያ ስልኩን በማንሳት ዴብዬ እያለች ነበረ፣ በሩ በኃይል ተንኳኳ። ደመቀና ንጉስ ክንዳቸውን አፈርጥመው በር ላይ ቆመው በኃይል እየደበደቡት ነው። ታዲያ ዴቭ ስለመሰላት ለመክፈት እየሮጠች ነበረ ፍቅር የሄደችው። ዴቭም እህቱ ስልክ ላይ ደጋግሞ ቢሞክር የሚያነሳው አልተገኝም። በመጨረሻም ፍቅር ላይ ደውሏል። ታዲያ ሁለቱም አያነሱም በማለት እየተጨናነቀ ነው። ምንድን ነው በቃ ለራሱ አቀረባት። ካልፈለገች እኛ እንሄዳለን እያለ ነው። ኤላ እንደሱ ሳይሆን በደህናቸው አይመስለኝም፣ ለምን ሁለታቸው ስልክ አያነሱም ተጣሉ እንዴ? እያለ ነው ዴ ወይም ሁለታቸው ብቻቸውን ከሆኑ በጣም ይጣላሉ። አሁን ሳይጋደሉ እንድረስባቸው አለች። በም እኔም ጥፋተኛ ነኝ፣ እንደዛ የሆኑ እያዩዋቸው መምጣት አልነበረብኝም አለ። ታዲያ ሲጨናንቅ ከቆየ በኋላ መሄድ ይኖርብኛል ብሎ ወዲያውኑ ተነስቶ ሄደዋል። ለመክፈት እየሮጠች የሄደችው ፍቅርም ያልጠበቀችው ነገር ገጥሟታል። ምን ልታደርግ መጣት? ብር ተከፈለ አይደለም ምን ቀረህ? እያለችው ነው የአደይን ብር ለምን አልሰጠሽም? ማለት ስለ አደይ አይመለከትም ምን አገባህለችው እንደማያገባኝማ አሳይሻለሁ በማለት ተሸክሟት ሄዷል። ሰራተኛዋ አደይ ክፍል ሰላሳ ሶስት ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ ለዛሬ የተሰናበትኳቸው አመሰግናለሁ